በእግዚአብሔር ዘንድ ባለው ዲዛይን ልክ መሆን ይሆንላችኋል። በእግዚአብሔር ዘንድ ባለው ዲዛይን ልክ መቆም ይሆንላችኋል። እግዚአብሔር ለእናንተ ያለውን ትሆኑ ዘንድ ዛሬ መንፈስ ቅዱስ በእናንተ ህይወት ላይ ሥራ ይጀምራል። አሜን ያለ ለእኔ ነው። ይበለስቴ ለኔ ነው። ዘፍጥረት ምዕራፍ 1 እንደዚህ ይላል። ዘፍጥረት ምዕራፍ 1 ቁጥር አንድ ጀምሮ በመጀመሪያ እግዚአብሔር ኤሎሂም ሰማያትና ምድርን ፈጠረ። ምድርም ቅርስ የለሽና ባዶ ነበርች። በጣም የሚገርም ነገር ነው አሁን የምናውቃት ምድር አለች ቅርጽ ያላት ምድር እዚህ ጋ ግን ሲናገር ምድር ቅርጽ የለሽን ቅርጽ የለሽ ምድር አሁን የምናየው ስትራክቸር አለ አሁን የምናየው ውበት አለ አሁን የምናደንቀው ነገር አለ ይህ የሚደነቅ ቅርጽ ያለው የሚያምር ነገር ከመምጣቱ በፊት መጽሐፍ ሲናገር ቅርጽ የለሽ እና ባዶ ነበረች የሚገርም እኮ ነው አንደኛ የሚያምር ቅርጽ የላትም። ሁለተኛ ምንድን ነች? ባዶ ነች። ምንም ነገር የለባት ባዶ ረባዳ ነች። ቀጥሎ ምን ተመልከቱ፣ የምድርም ጥርቅ ስፍራ ሁሉ ጨለማ ውጦት ነበር ሳሉ። እንግዲህ ሳሉ ተመልከቱ። ይሄን ነገር በደንብ መሳል አለባቸው። ቅርጽ የለሽ ባዶ ጨለማ፣ ቅርጽ የለሽ ባዶ ጨለማ፣ ገና በፍጥረት መጀመሪያ ቅርጽ የለሽ የሚያምር ቅርጽ ቅርጽ የለሽ ማለት ታውቃላችሁ፣ የነገር ቅርጽ የሚለካው በዲዛይነሩ ልክ ነው። የዚህ ነገር ቅርጹ እንደዚህ ሆነው የዚህ ነገር ቅርጹ እንደዚህ ሆነው የዚህ ነገር ቅርጹ እንደዚህ ሆነው ይህን የሰሩ ሰዎች ይህን ያዘጋጁ ሰዎች እንደዚሁም ብለው ዲዛይን አውጥተዋል። ቅርጽ የለሽ ማለት ማለት ነው፣ ከታሰበው ዲዛይን ውጭ የሆነ ማለት ነው። የታሰበለት ሌላ ነው፣ በላዩ ላይ የተገኘው ነገር ግን ሌላ ሲሆን ማለት ነው። ባዶ ማለት እናተ በውስጡ ብዙ ነገር መያዝ ሲገባው የመያዝ አቅሙ ትልቅ ሆኖ ሳለ ውስጡ ባዶ ሲሆን የሰማች ነው የመያዝ አቅሙ ትልቅ ነው የመያዝ አቅም አለው የመሸከም አቅም አለው ግን ውስጡ ምንድን ነው ምንም የሌለው ነገር ማለት ነው ባዶ ነበረች ምድር እኮ ልጅ ይሄም በሙሉ ጋር ተሸከመች ምድር ባዶ ነበረች በዚህ ላይስ ጨለማ ውጦት ነበር ይላል ቀጥሎ የሚናገረው የእግዚአብሔርን መንፈስ ኦ መንፈስ ቅዱስ የእግዚአብሔርም ኤሎሂም መንፈስ በውሆች ላይ ይረብብ ነበር። እንኳን ድ መንፈስ ቅዱስ መጣ። አሁን አያችሁ መንፈስ ቅዱስ የመጣበት ትልቁ ጉልበት ምንድን ነው? ከዛ በኋላ ያለውን የፍጥር ስራ አግባብ ባለ መልኩ እያበጅ ያስተካክል፣ ያሳምር ዘንድ ነው። ለዚህ ነው እዮብ ሲነገር ምንድን ነው ያለው? ሰማያት አለ በመንፈሱ ምን አገኙ? ውበት አገኙ። አያችሁ የሰማያት ውበት በነገር ማጌጥ አይደለም፣ እግዚአብሔር ባሰበበት ልክ መሰራቱ፣ መስተካከሉ፣ መበጀቱ ነው። ሁላችሁ ያለ ቦታችሁ የተቀመጣችሁ ያለ ስፍራችሁ የተገኛችሁ፣ በሄዳችሁበት ዘመን ልክ ከተወለዳችሁበት ቤተሰብ፣ ከኖራችሁበት ማህበረሰብ፣ ካሳለፋችሁ ነገር የተነሳ ቅርጻችሁ የተበላሸ ነገራችሁ የተበላሸ ውስጣችሁ ባዶ የሆነ በአንድምም በሌላ ምክንያት ጨለማ የወጣችሁ ሰዎች የምስራች! ዛሬ በመንፈስ ቅዱስ አሰራርና በመንፈስ ቅዱስ ቁርበት ቅርጹ ይስተካከላል፣ ነገሩ ይሞላል፣ በሕይወታችሁ ላይ ብርሃን ይበራል። ይህን ስናገር የገባውታል። በእውነት ነው። በውስጡ ማለት አለበት፣ በኢየሱስ ስም ባልተገባኝ ነገር ውስጥ አላልፍም። ቅርጽ በሌለ ነገር ውስጥ አልቀጥልም። የታየልኝ ሌላ የምኖረው ሌላ፣ ሰማይ ያየልኝ ሌላ እኔም አልፍበት ሌላ። የያበዝ ጭበት እኮ እንደዛ ነው። የያበዝ ጭበት እናቱ በምጥ ወልዳዋለች፣ በመከራ ወልጇ ስል የመከራ ልጅ ቢያሰማ ወጣችለት ልክ ሙላት ላይ ሲደርስ እንደዚህ ያለ ኖ ኖ ኖ የእናቴ መከራ የእኔ መከራ አይደለም። አሌሉያ! የእናቴ መከራ የእኔ መከራ አይደለም። እሷ ያለፈችበት እኔም ማልፍበት አይደለም። ስለዚህ ምን አለ አቤቱ መባረክን አገሬን አስፋ እጅ። እጅ እጁ በአንተ ላይ ሲሆን እናት የሰጠች ስም ማህበረሰብ፣ የተሰጠመ ሁኔታ የሰጠ ስም ከአንተ ላይ ይቀየርና አንተ የበረከት ምልክት የመስፋት ምልክት ትሆናለህ። ዛሬ በዚህ ጉባኤ የተገኘ መንፈስ ቅዱስ እዚህ እንዲመጣ የረዳው ሰው በኢየሱስ ስምን አስጣነ በህይወቱ ላለ የትኛውም ጨለማ ይገፈፋል። በኢየሱስ ስም ቅርጽ ያጣ ህይወት ቅርጽ ያገኛል። አየህ ሰው ባልተገባ ነገር ውስጥ ሊሆን የተገባውን ነገር ይጥላል። በማስፈልግ የህይወት ጫና የሚያስፈልገው ነገር ይጥላል። ዋናውን ጥሎ ሰልባችሁን ይዛል። ዋናውን ጥሎ ፌክን ይዛል። ዋናው ማን ነው? እግዚአብሔር ያየለ ፌክ ምንድን ነው? ማህበረሰብ የሰጠህ፣ ቤተሰብ የሰጠህ፣ ሁኔታ የሰጠህ፣ ተጨንቀህ የገባበት፣ ሳትፈልግ የገባበት፣ ይሻላል ብለ ገባበት፣ አማራጭ ነው ብለ ገባበት። ወንድሜ ዛሬ ወደ ዋናው ትገባለህ። ወደ ሰማይ ቀር ትገባለህ። አሜን የሚለኝታለ ዛሬ በመንፈስ ቅዱስ መነካት ይሆንለታል። አሜን እያላችሁ አስገበበ ኢየሱስ

አንዳንዶቻችን እኮ ጠላት በጣም ወር አውርቶ አውርቶ አሳምኖን እግዚአብሔር ለሚለን ነገር ብቆድለንም ብሎናል፣ ብቆድለንም ብሎናል። እንኳን እግዚአብሔር ሰው እንኳን ሰው እንኳን ሰው እንኳን በትልቅ ተቋሙ ሰውን አስተምሮ በቃ ይላል። ምርቃት ማለት ነው። ጥቁር ጓን እኮ መልበሻ አይደለም እኮ። ለተማረበት ትምህርት ምን ሆኗል? ብቁ ሆኗል። ለሚፈለግበት ስፍራ ብቁ ሆኗል ማለት ነው። ምድር እንኳን ታበቃለች። ዩኒቨርሲቲ እንኳን ያበቃል። ማቆማት እንኳን ያብቃሉ። ማሰልጠኛ ቦታዎች እንኳን ያበቃሉ ያበቃሉ። እንዴት ሰማያት ያበቃል! እንዴት ሰማያት ያበቃል! በመንፈሱ ሰማያት ውበት አገኘ። ዛሬ በቤት ላይ ያለ ነገር በኢየሱስ ስም ውበት ያገኘ፣ ውበት ያገኘ፣ ውበት ያገኘ፣ ውበት ያገኘ፣ ውበት ያገኘ፣ ውበት ያገኘ። እንዴ! እንዴ! ኢየሱስ ጌታ ነው። እረ፣ ኢየሱስ ጌታ ነው። ቤታችንን ገንቡ ብለን ፎቅ የሰጠናቸው ሰዎች አሁን ያለንበት ቦታ ፎቅ ስር ነው አደለ? ይሄ ፎቅ እኮ የተሰራ እኮ በቅተዋል በተባሉ አደለም? መሐንዲሶች እኮ ነው እንዴ። ከአንዳገር ባንዳገር የበረርነው በቅተዋል በተባሉ ፓይሎቶች ነው። ሰርጀሪ የተሠራ ነው በቅተዋል በተባሉ ዶክተሮች ነው። ምድር እንኳን አብቅቶ ለዛ ነገር ብቁ አድርጎ አስቀምጦ ለዛ ነገር ታማኝ አድርጎ ሾሞ እየተጠቀመ አደለም? እንኳን እንኳን ሰማይ እንኳን ሰማይ እንኳን እግዚአብሔር የወጣሽበትን ቤት አትመልከቺ። የእርግበትን ዘመን አትመልከት። የተባልከውን አትመን። ትናንት የሆንከን አትመን። ለዚህ ነው መልእክተኛው የተላኮተ። ለዚህ ነው ቃሉን እሽ የመጣሁት። ትናንት ወድቅ ያለው ትናንት መጥቻ ያለው ትናንት ተሸንፍ ያለው ይሄ ትናንት ነው። ዛሬ ሌላ ቀን ነው። ዛሬ የማወራው ነገን የሚቀርጽ ነው። ነገን የሚያሳምር ነው። ነገን የሚያውጅ ነው። ኢየሱስ ይባረከ። ዛሬ አሜን ያልክበት ነገር የምትኖረው ነው። አሜን፣ በከፍተኛ ድምፅ አሜን! አሜን፣ በከፍተኛ ድምፅ አሜን! ይሁንብኝ ብለ አሜን፣ ያገኘኝ ብለ አሜን። አሜን! ኢየሱስ ይባረክ! አረ ኢየሱስ ይባረክ! ኢየሱስ ይባረክ! ሰማያት በመንፈሱ ውበት አገኙ። ውበት አገኙ። በትክክለኛ ስፍራ የሚያስቀምጥ ነገሩን በትክክለኛ ቅርጽ የሚያበጭ ለተገባለት ዓላማ የሚያውል እግዚአብሔር ብቻ ሌላ ነገር ሁሉ አቢዩዝ ያደርግሃል። ለሚመቸው ነገር ያውለሃል። ለሚፈልገው ነገር ያስቀምጠሃል። እኔ ግን ለሚፈልጉት አይደለሁም ለሚፈልገው እንጂ፣ ላሉት አይደለሁም ላለኝ እንጂ። አሜን ያለ አሜን፣ የገባው አሜን። አዎ ላለኝ ነው፣ ላሉኝ አይደለም። በሚፈልጉኝ ቦታ አልገኝም በሚፈልገኝ እንጂ። ለምነሱ አልመችም፣ ለእሱ ግን እመቻለሁ። እግዚአብሔር በኔ ስራ ጀምሯል። እግዚአብሔር በኔ ስራ ጀምሯል፣ በኢየሱስ ስም። እግዚአብሔር በአንቺ ሥራ ስራ ጀምሯል። ዛሬ ቅርጽ አልባ ህይወት ቅርጽ ያገኛል። ውበት የሌለው ነገር ውበት ያገኛል። የእግዚአብሔር እጅ ዛሬ የሚያበጀዋል። አሌሉያ ነገር ተበላሸ ብሎ የማይጥል ሂድ አለ ኤርምያስን፣ ሂድ አለ፣ ሸክላ ሰሪ ቤት ግባ አለ። ምን ላድርግ አለ። እንደ ወደደ አድርጎ የሚያበጅ ቅርጽ የሚሰጥ ተበላሸ ብሎ የማይጥል የማይተፋ። ብትበላሽ ባባትሽ ሂጅ ነው። መንገድ ጠፋብ ብሎ መንገድ ጠፍቶባታል። ይሄ መናን ነው የማይምል። መናን የሚል ሰው ነው ከንቱ የሚል ሰው ነው የማይረባ የሚል ሰው ነው። እግዚአብሔር ግን ይል አለ። በእሷ ውስጥ ዲዛይን አለ። በእሷ ውስጥ የሆነ የምሰራው ነገር አለ። እሷማ ትውልዷን ትጠቅማለች። እሱማ ሀገር ያቀናል። ብዬል ጨርስ። እነዚያ አራት ለምጻሞች ከሆናቸው ትንቢት ያስፈጸሙት አራት ለምጻሞች አገርም ሃይማኖትም የጣላቸው ከመንደር ውጭ ተጥለው የነበሩ ብር የተዘጋባቸው እዚህ ከምንሞት ሲራመዱ እግራቸውን እግዚአብሔር አከበደው። እርምጃቸውን የሰራዊት አደረገው። አንድ ይራመዳሉ፣ ሰራዊት አብሯቸው ይሄዳል። ሰማይ አብሯቸው ይነቃነቃል። ማንም አይጠቀመውም የተባለን ሰው አገር የሚያበላ ሆነ። ትውልድ የሚያበላ ሆነ። በሰማርያ የነበረን ረሃብ በእነዚህ አራት ለምጻሞች እግዚአብሔር ታሪጋርጎ አስቀራው። ዛሬ ባንቺ ምክንያት እግዚአብሔር ቅርጽሽን ያስተካክላል፣ ነገርሽን ያስተካክላል። ትውልድ ታቢያለሸ፣ ምድሬን ትጠግኛለሸ። ለብዙች በረከት ትሆናለ። በአንተ ምክንያት የእግዚአብሔር መንግስት ይሰፋለ። ይሄ ድምፅማ ለኔ ነው! ይሄ ድምፅማ ለኔ ነው! ወደ ጸሎት እንገባለን። እጆቻችን እናነሳለን። መንፈስ ቅዱስ ቃ እንለዋለን።